በአዲስ አበባ ዩኒቨርሲቲ የዘንድሮ ተመራቂ የነበረው ውሸት አስቤ ዶርም ውስጥ እንግዲህ ሞቶ ተገኝቷል። ከሞቱ ጋር ተያይዞም በመርዝ እንደተገደለ እየተነገረ ነው ማነው መርዝ የሰጠው፣ በምን ምክንያት ነው የሚለውን እንመለከታለን። በሌላ በኩል ደግሞ ጂኤፍፒ በ2025 የአፍሪካ አስር ወታደራዊ ኃያል ሀገራትን ይፋ አድርጓል። ኢትዮጵያ ስንተኛ ደረጃ ላይ ነው የምትገኘው የሚለውንም እንዲሁ እንመለከታለን። ሌላው ሚሼል ኦባማ ከባራክ ኦባማ ጋር ተፋተዋል የሚሉ እንግዲህ የፍቺ ጭምጭምታዎች እየተሰሙ ነው። እውነት ያለው ነገር ምንድን ነው የሚለውንም እንዲሁ የምናይ ነው የሚሆነው። ውድ የዚቲዩ ቤተሰቦች እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በአክብሮት ጋበዝኩ። ወደ መጀመሪያው ርዕሰ ጉዳይ ልውሰዳችሁ። በ25 የአፍሪካ አስር ወታደራዊ ሀያል ሀገራትን እንግዲህ ጂኤፍፒ ይፋ አድርጓል። ኢትዮጵያ ስንተኛ ላይ ትገኛለች የሚለውን ደግሞ እናያለን። በነገራችን ላይ ተቀማጭነቱ በአሜሪካ የሆነው ግሎባል ፋየር ፓወር ኔትወርክ ወይም ጂኤፍፒ የዓለም ሀገራት ባላቸው የጦር መሳሪያ መጠን በሰራዊት ብዛትና ጥንካሬ፣ በችሎታ፣ በበጀት አቅም፣ በመልክዓ ምድራዊ አቀማመጥ እንዲሁም ደግሞ ባላቸው ሀብት ላይ በመመስረት ነው በየአመቱ ደረጃ የሚያወጣው። የሀገራትን አጠቃላይ ወታደራዊ አቅም ከተለያዩ መስኮች አንፃር በመገምገም ተቀባይነት ያለው ይህ ግሎባል ፋየር ፓወር እንግዲህ በየአመቱ ከሚያወጣው ሪፖርት የአውሮፓውያኑ 2025ን የ145 ሀገራትን ወታ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 እናያለን። አስረኛ ላይ እንግዲህ ሊቢያን ነው የምናገኘው። ሰሜን አፍሪካዊቷ በነዳጅ ሀብት የበለጸገችው ሊቢያ ረጅም አመታት የመሯት መሪዋ የሙአማር ጋዳፊ መንግስት ከወደቀ በኋላ በእርስ በርስ ጦርነት ውስጥ ብትሆንም በወታደራዊ አቅሟ ከአፍሪካ በአስረኛ ደረጃ ላይ ትገኛለች ይላል መረጃው። ሊቢያ በአለም ደረጃ በወታደራዊ ኃይሏ ሰባ ስድስተኛ ደረጃ ላይ የምትገኝ ሲሆን ምንም እንኳን ሀገሪቱ በእርስ በርስ ጦርነት ክፉኛ ብትጎሳቆልም በምትገኝበት ስትራቴጂካዊ ቦታና ባላት የተፈጥሮ ሀብት ምክንያት በሰንጠረዡ ላይ ከፍ ብላ ለመቀመጥ ትችላለች። ሊቢያ የምድር ጦር፣ የአየር ኃይል እና የባህር ኃይል ያላት ሲሆን ከ30 ሺህ በላይ መደበኛ ሰራዊት እንዳላትም መረጃው ያሳያል። ዘጠነኛ ላይ ደግሞ ሱዳን የምትገኝ ሲሆን በሰሜን ምዕራብ በኩል ከኢትዮጵያ ጋር የምትጎራበተው ሱዳን ላለፉት ሁለት ዓመታት በርስ በርስ ጦርነት ውስጥ የምትገኝ ሲሆን ባላት ወታደራዊ አቅም ከአፍሪካ ዘጠነኛ እንዲሁም በዓለም ደግሞ ሰባ ሶስተኛ ደረጃ ላይ ትገኛለች። የሱዳን ጦር ኃይል ከፈጥኖ ደራሽ ኃይሉ ጋር በሚደረግ የእርስ በርስ ጦርነት ውስጥ ሆኖ ከባድ ፈተና የገጠመው እና አገሪቱም በከባድ ፖለቲካዊ ቀውስ ውስጥ ብትገኝም ሰራዊቷ በአፍሪካ ጠንካራ ከሚባሉት ውስጥ ይገኛል። ሱዳን የምድር ጦር፣ የአየር ኃይል እና የባህር ኃይል ያላት ሲሆን ከዘጠና ሺህ በላይ መደበኛ ሰራዊት እንዳላት መረጃው ያሳያል። ስምንተኛ ላይ የተቀመጠችው ደግሞ ዲሞክራቲክ ኮንጎ ስትሆን የዲሞክራቲክ ኮንጎ ሰራዊት በተለይ በሀገሪቱ ምስራቃዊ ክፍል ውስጥ ከሚንቀሳቀሱት አማጽያን ጋር እየተዋጋ የቆየ ቢሆንም በጥንካሬው በአፍሪካ ስምንተኛ፣ በዓለም ስልሳ ስድስተኛ ደረጃ ላይ ይገኛል። በማዕድን ሀብቷ የበለጸገችው ዲሞክራቲክ ሪፐብሊክ ኮንጎ የወታደራዊ ኃይሏ ጥንካሬውን ያገኘው በዓለም አቀፍ ትብብር ከሚያገኘው ድጋፍና አገሪቱን በምትመድበው በጀት ነው። ዲሞክራቲክ ኮንጎ የምድር ጦር፣ የአየር ኃይል እና የባህር ኃይል ያላት ሲሆን ከ160 ሺህ በላይ መደበኛ ሰራዊት አላት። ሰባተኛ ላይ ደግሞ ሞሮኮ ተቀምጣለች። ከአውሮፓ አገር ጋር የምትዋሰነው የሰሜን አፍሪካዊቷ ንጉሳዊት ሀገር ወታደራዊ ኃይል በአፍሪካ በሰባተኛ ደረጃ ላይ ሲቀመጥ ከዓለም ሀገራት ደግሞ 59ኛ ደረጃ ላይ ይገኛል። ሞሮኮ ወታደራዊ ኃይሏን በሰውና በትጥቅ በምታጠናክረው በተለይ የድንበር ጥበቃዋን ለማጠናከር እና በምዕራብ አፍሪካ ከሚንቀሳቀሱ የሽብር ቡድኖችን ለመቆጣጠር ነው። ሞሮኮ ባላት ጠንካራ ምጣኔ ሀብትና ከምዕራባውያን ጋር ባላትም ጠንካራ ዲፕሎማሲያዊና የመከላከያ ትብብር አማካኝነት ጠንካራ ሰራዊት ለመገንባትም ይችላለች። ሞሮኮ እንግዲህ የምድር ጦር፣ የአየር ኃይል እና የባህር ኃይል ያላት ሲሆን ሁለት መቶ ሺህ የሚጠጉ የመደበኛ ሰራዊት አባላትም እንዳሏት መረጃው ያትታል። ስድስተኛ ላይ ደግሞ አንጎላ እናገኛለን። ደቡብ አፍሪካዊቷ ሀገር አንጎላ በወታደራዊ ኃይሏ ጥንካሬ በዚህ ዓመት በአፍሪካ ስድስተኛ በዓለም ደግሞ ሀምሳ ስድስተኛ ደረጃ ላይ ትገኛለች ይላል መረጃው። የአንጎላ ጦር ኃይል ጥንካሬ ምንጭ ሀገሪቱ ከነዳጅ ሀብቷ ከምታገኘው ገቢ በምትመድበው በጀት መሆኑን ተነግሯል። አንጎላ ጦር ሰራዊቷን በማጠናከር በአፍሪካ ሀያል ከሚባሉት ሀገራት ጋር እንዲሰለፍ ያደረገችው በሀገር ውስጥ ሊያጋጥሟት የሚችሉ የደህንነት ስጋቶችን ለመቋቋም በሚል ነው። አንጎላ የምድር ጦር፣ የአየር ኃይል እና የባህር ኃይል ያላት ሲሆን ወደ አንድ መቶ አስር ሺ የሚጠጋ መደበኛ ሰራዊት እንዳላትም ተጠቁሟል። አምስተኛ ላይ ደግሞ ሀገራችን ኢትዮጵያን ነው የምናገኘው ኢትዮጵያ በጦር ኃይል ጥንካሬ በአፍሪካ የአምስተኛ ደረጃ ላይ የምትገኝ ሲሆን በዓለም ደግሞ ሀምሳ ሁለተኛ ደረጃን ይዛለች። ኢትዮጵያ ግዙፍ ሰራዊት የገነባቸው በአገር ውስጥ ደህንነትን ለማስጠበቅ እና በቀጠናዊ የደህንነት ሁኔታ በተለይም በአፍሪካ ቀንድ ያሉትን ግጭቶች መሰረት በማድረግ ነው። ኢትዮጵያ ሰራዊቷን ዘመናዊ የጦር መሳሪያዎች ለማስታጠቅ ወሳኝ ወታደራዊ መሳሪያዎችን ለመስራት እና የሰው ኃይሏን ለማሰልጠን ከፍተኛ መዋለ ንዋይ ታፈሳለች። ኢትዮጵያ ከተለያዩ ሀገራት ጋር ባላት ወታደራዊ ትብብር አማካኝነትም የሰራዊቷን አቅም በማጠናከር ላይ የምትገኝ ሲሆን በአፍሪካ ቀንድ አካባቢ በወታደራዊ አቅሟ ቀዳሚዋ እንደሆነች ተነግሯል። የኢትዮጵያ ጦር በዋናነት በሀገር ውስጥ የሚንቀሳቀሱ ታጣቂ ቡድኖችን ለመቆጣጠር የሚሰማራ ሲሆን አገሪቱ በሌሎች ሀገራት የሰላም ማስከበር ተልዕኮች ውስጥም ሰራዊቷን በመላክ ዋነኛዋ እንደሆነች መረጃው ያሳያል። ኢትዮጵያ የምድር ጦር፣ የአየር ኃይል እና የባህር ኃይል ያላት ሲሆን ከ160 ሺህ በላይ መደበኛ ሰራዊት እንዳላት ተጠቁሟል። አራተኛ ላይ ደግሞ ደቡብ አፍሪካን እናገኛለን። በአፍሪካ በጠንካራ ምጣኔ ሀብቷ የምትታወቀው ደቡብ አፍሪካ ባላት ወታደራዊ ኃይል ጥንካሬ በአህጉሪቱ በአራተኛ ደረጃ ላይ የምትገኝ ሲሆን በዓለም አቀፍ ደረጃ በአርባኛ ላይ ተቀምጣለች። ባሏት እጅግ ዘመናዊ የመከላከያ ኢንዱስትሪዎቿ የምትታወቀው ደቡብ አፍሪካ ለጦር ሰራዊቷ የሚያስፈልጓትን አብዛኞቹን ትጥቆችና መገልገያዎች ራሷ ናት የምታመርተው። ደቡብ አፍሪካ የምድር ጦር፣ የአየር ኃይል እና የባህር ኃይል ያላት ሲሆን ከሰባ ሺህ በላይ መደበኛ ሰራዊት እንዳላት ተገልጿል። ሶስተኛ ላይ ደግሞ ናይጄሪያ ተቀምጣለች። ምዕራብ አፍሪካዊቱ ሀገር ናይጄሪያ ባላት የወታደራዊ ኃይል ጥንካሬ በአፍሪካ ሶስተኛ ስትሆን በዓለም ደግሞ ሰላሳ አንደኛ ደረጃ ላይ ትገኛለች። ሰራዊቷን በግዛቷ ውስጥ የሚንቀሳቀሱ አማጽያንና የሽብር ቡድኖችን ለመቋቋም የገነባቸው ናይጄሪያ ከነዳጅ ምርቷ ከምታገኘው ገቢ ከፍተኛ መዋለንዋይ መድባ አጠናክረዋለች። ናይጄሪያ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ሁለት መቶ ሰላሳ ሺህ መደበኛ ሰራዊት እንዳላትም ተጠቁሟል። ሁለተኛ ላይ ደግሞ መረጃው አልጄሪያን አስቀምጧል። ሰሜን አፍሪካዊቱ ሀገር አልጄሪያ በጦር ሰራዊት ጥንካሬ ከአፍሪካ በሁለተኛ ደረጃ እንዲሁም ደግሞ ከዓለም ሀያ ስድስተኛ ደረጃ ላይ ትገኛለች። የአልጄሪያ ጦር ሰራዊት ጥንካሬ የተገነባው አገሪቱ ከምታገኘው የነዳጅ ዘይት ገቢ በምትመድበው በጀት አማካኝነት ሲሆን ይህም ወታደራዊ ኃይሉ ዘመናዊ ትጥቅ እና በደንብ የሰለጠነ ሰራዊት እንዲኖረው አድርጓል ይላል መረጃው። አልጄሪያ የምድር ጦር የአየር ኃይል እና የባህር ኃይል ያላት ሲሆን 325 ሺህ መደበኛ ሰራዊት እንዳላትም ተነግሯል። አንደኛ ላይ የምናገኘው ግብፅ ነው። እንግዲህ ከመካከለኛው ምስራቅ ጋር በመዋሰን በሰሜን አፍሪካ የምትገኘው ግብፅ በወታደራዊ ኃይል ከአፍሪካ ቀዳሚዋ አገር ስትሆን በዓለም ደግሞ በ19ኛ ደረጃ ላይ ትገኛለች። ግብፅ ወታደራዊ ኃይሏን ለማጠናከር ከአሜሪካ የምታገኘውን ከ1.5 ቢሊዮን ዶላር ዓመታዊ ወታደራዊ ድጋፍን ጨምሮ ከሌሎች ሀገራትም ከፍተኛ መጠን ያለው ወታደራዊ እርዳታን ታገኛለች ይላል መረጃው። የግብፅ ሰራዊት ግጭት በማይለው የመካከለኛው ምስራቅ አፍሪካ የምትገኘውን የአገሪቱን ደህንነት ከመጠበቅ ባሻገር በአገር ውስጥም ታጣቂዎችን ለመቆጣጠር ይሰማራል። ግብፅ የምድር ጦር፣ የአየር ኃይል እና የባህር ኃይል ያላት ሲሆን አራት መቶ አርባ ሺህ መደበኛ ሰራዊትም እንዳላት ነው የተነገረው። ወደ ቀጣዩ መረጃችን ስናልፍ በአዲስ አበባ ዩኒቨርሲቲ የዘንድሮ ተመራቂ የነበረው ውብሸት አስቤ ከአሜሪካ ፊሊዲያ ዩኒቨርሲቲ ነፃ የትምህርት እድል አግኝቶ ለጉዞ እየተዘጋጀ ባለበት ወቅት በቅርብ ጓደኛው ዶርም ውስጥ በመርዝ እንደተገደለ እንግዲህ የአስክሬን ውጤቱ ያሳያል ተብሏል። ወጣት ውብሸት እጅግ በጣም ትሑትና ታታሪ መሆኑን ብዙዎች ይመሰክራሉ። ይሁን እንጂ በጉብዝናውና በመልካም እድሎቹ ላይ በመቅናት እጅግ በሚከረፋ መርዝ ሕይወቱን እንደነጠቁት ነው የሚነገረው። በአረብ ሀገር እንግዲህ እየለፋች ያስተማረችው እህቱ በወንድሟ ጽኑ ተስፋ የነበራት ቢሆንም በምቀኝነትና በክፋት ተነሳስተው የወንድሟን ነፍስ፣ ህልሙንና ተስፋውን በማጨናገፋቸው ከመሞት ያልተናነሰ ተስፋ መቁረጥ ውስጥ እንደምትገኝም ነው የተነገረው። እጅግ ከባድ የመንፈስ ስብራትም ደርሶባታል። በጣም የሚያሳዝነው ደግሞ ይህንን ከባድ ወንጀል የፈጸመው ተጠርጣሪ ጓደኛው የህግ ጠበቃ ይዞ የተከራከረ ሲሆን፣ በሟች ቤተሰብ በኩል ቸልተኛ አቃቤ ህግ ብቻ በመሆኑ ገዳይ ከእስር ሊፈታ ጫፍ ላይ መድረሱ ተነግሯል። የሞች ቤተሰብ እንግዲህ ተስፋና ማረፊያቸው የነበረውን ወጣት ልጃቸውን መነጠቃቸው ሳያበቃ ደግሞ ጭራሽ የልጃቸው ገዳይ በነፃ ሊፈታ መሆኑ የእግር ሰዓት የሆነ ህመምና ለልጃቸው ደግሞ ሁለተኛ ሞት ሆነባቸዋል። በመሆኑም እንግዲህ ለማን አቤት ይባላል እያሉ ነው። ድሃ ሁሌ እያለቀሰ ይኑር ብሎ በሀገራችን የፈረደው ማነው ሲሉም እየተማጸኑ ነው። የህግ ባለሙያዎች፣ የሚዲያ አካላት፣ ሌሎችም ለተገፉ ለተጎዱ ድምፅ መሆንና ማገዝ የምትችሉ ሁሉም ትብብራቸው አይልየን ይላሉ። ወደ መጨረሻው መረጃችን እናልፋለን። ሚሼል ኦባማ ከባራክ ኦባማ ጋር ተፋተዋል የሚሉ እንግዲህ የፍቺ ጭምጭምታዎች እየተሰሙ ነው። የሚሼል ኦባማ እና የቀድሞ የአሜሪካ ፕሬዚዳንት ባራክ ኦባማ ትዳር አደጋ ላይ ሊሆን ይችላል ስለመባሉ እንግዲህ ሚሼል ኦባማ ምላሽ ሰጥተዋል። የቀድሞዋ ቀዳማዊት እመቤት የዶናልድ ትራምፕ በዓለ ሲመት እና የጂሚ ካርተር የቀብር ስነስርዓትን ጨምሮ በርካታ ከፍተኛ ባለስልጣናት በሚገኙባቸው ሁነቶች ላይ ባለቤታቸውን አጅበው አለመገኘታቸው ከባራክ ኦባማ ጋር ስለመለያየታቸው አሉባልታዎችን አቀጣጥሏል። እነዚህን ሁነቶች እንግዲህ በግልጽ ሳይጠቅሱ ለአንድ ፖድካስት እንደ ትልቅ ሴት ቀጠሯቸውን ለመቆጣጠር አሁን ምቹ ሁኔታ ውስጥ መሆናቸውን ነው የተናገሩት። ሰዎች ለራሴ ውሳኔ እየወሰንኩ እንደሆነ ከማመን ይልቅ ባለቤቴና እኔ ልንፋታ መሆኑን ገምተዋል በማለት በህዝባዊ ሁነቶች ላይ አለመገኘታቸው የምርጫ ጉዳይ መሆኑን ነው የገለጹት። የቀድሞዋ ቀዳማዊት እመቤት እንግዲህ ከአንዳንድ የስራ ግዴታዎች ወደኋላ በማለታቸው የጥፋተኝነት ስሜት እንደተሰማቸውም አልደበቁም። በዚህ ዓመት ሰዎች ለራሴ ምርጫ እየመረጥኩ እንደሆነ እንኳን ሊገነዘቡ ባለመቻላቸው እኔና ባለቤቴ ወደ ፍች እየሄድን እንደሆነ ነው ያሰቡት። አንድ ትልቅ ሴት ለራሷ ውሳኔዎችን እየወሰነች አይደለም፣ ማህበረሰቡ ይህን እያደረገን ያለው ሲሉ ማህበረሰቡ ከሴቶች ከሚጠብቀውና ከሚያስበው በማፈንገጣቸው የተፈጠረ አሉባልታ መሆኑን ጠቁመዋል። ሚሼል ኦባማ አክለውም በፖድካስቱ ማድረግ ያለብኝን ሳይሆን ለእኔ የሚበጀኝን ነው ለማድረግ የመረጥኩት ሌሎች ሰዎች እንዲያደርገው የሚፈልጉትን አይደለም ያደረኩት፣ ብለዋል። በፕሬዝዳንት ዶናልድ ትራምፕ በዓለ ሲመት ላይ አለመገኘታቸው ያልተለመደና ከሀገሪቱ የስልጣን ርክክ ባህል ያፈነገጠ ሆኖ ታይቷል። ሚሼል ኦባማ በአሜሪካ ፕሬዝዳንታዊ ምርጫ የዲሞክራት እጩ ተፎካካሪዋ ካማላ ሃሪስን በመደገፍ በርካታ ታዳሚያን በተገኙበት ንግግር ማድረጋቸው ይታወሳል። ለራሳቸው ጊዜ እየሰጡ ያሉት የቀድሞዋ ቀዳማዊት እመቤት ንግግሮችን ማድረግና እንደ ሴቶች ትምህርት ባሉ መርሃ ግብሮች ላይ መሳተፋቸውን ግን እንደሚቀጥሉ ተናግረዋል። ባለፈው ጥቅምት ጥንዶቹ 32ኛ ዓመት የጋብቻ ክብረ በዓላቸውን አክብረዋል። ሚሼል ኦባማ ከዚህ ቀደም በባለቤታቸው የፖለቲካ ህይወትና በዋይት ሃውስ በነበራቸው ቆይታ የትዳራቸውን ውጣ ውረድ በሚመለከት ቢካሚንግ በተባለው ግለ ታሪካቸው በስፋት አትተዋል ተናግረዋል። የባለቤታቸው ባራክ ኦባማ የፖለቲካ ግብ ብቸኝነትና ድካም እንዲሰማቸው ማድረጉን በመጽሐፋቸው ላይ ገልጸዋል። ውድ ተከታታዮቻችን ለዛሬ የያዝነው መረጃ ይህን ይመስላል። በቀጣይ በሌላ መረጃዎች እስከምንገናኝ ጤና ይስጥልኝ። ቸርን ሰንብት